ሀንቾ በድጋሜ ምን ገጠማት? ምን ነካት? እናም የሀንቾ አባት በሀንቾ ማልቀስና መደናገጥ የተነሳ እነሱም በድጋሜ ሆስፒታል ገቡ ማለት ነው። ሲቀጥል የዲኤን ምርመራ የእርግብና የሀንቾ ከተመረመሩ በኋላ ባዩሽ ሄደችና የዲኤን ምርመራ የተመረመሩበትን ወረቀቱን ዘረፈች። በዘረፈችበት ሰዓትም ዶክተሩ እጅ ከፍንጅ ያዛት ማለት ነው። መቼም እውነት ተደብቃ አትቀርም። ሰላም፣ ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ሀገራችንን ሰላም ያደርግልን። እዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ እስከ ቪዲዮ ፍጻሜ ለመከታተል ሞክሩ ላይክ ሼር ሰብስክራይብ እያደረጋችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ ማለት ነው ያው ሁላችንም እንደምናውቀው ባዩሽ በጣም ተንኮለኛ እንደሆነች እንዲሁም ደግሞ እርግብ ግዴታ ልጃቸው እንድትሆንና ልጃቸው ሆና እዛ እንድትኖር እንዲሁም ደግሞ ያለውን ነገር በውሸትም እያስመሰለች ለመቀጠል ነው ባዩሽ የምትፈልገው ነገር ግን አሁን ላይ በዲኤን ምርመራ እያንዳንዱ ነገር ለማረጋገጥ ያስቀመጠውን ወረቀት እና ምን ብታደረግ ጥሩ ነው ዘረፈችው፣ ማለት ነው። ዶክተሩ ደግሞ ሀና እንዲሁም ደግሞ ሀና የወይዘሪት የሜላት ልጅ እንደሆነች የሰላምም እህት እንደሆነች በደንብ አድርጎ ጠንቅቆ ዶክተሩ ያውቃል። የሚገርማችው ነገር እናም አሁን ላይ ባዩሽ ይሄን እያደረገች ያለችው ወረቀቱን ዘርፋ የዲኤን ምርመራውን ዘርፋ ልታመልጥ ስትል እጅ ከፍንጅ ያዛት ማለት ነው። ይህንን ስራ እየሰራች ያለችበት ምክንያት ምን እንደሆነ ሁላችንም ይገባናል። ለምን በእርግብ እሷ ለመሸቀል ነው። ምንድን ያለቻት፣ እባክሽን ዝም በይ። እኔ በየትኛውም መንገድ በየትኛውም አቅጣጫ ለእኔ ዘዴ አይጠፋም። እንኳንም አወቁ፣ እንደውም ዘግይተዋል። ስላወቁ እንደውም በጣም ደስ ብሎኛል። እኔ የት- በየትኛው መስመር በየትኛው መንገድ ምንም እኔ መዘየድ አቅተኝም ሌላ መላ እፈጥ እፈጥራለሁ ስትል እንዴ አክስቴ ደግሞ አሁን ስኔ ተዋረድኩኝ እኮ ከአሁን ከአሁን አወቁብኝ ነቁብኝ እያልኩኝ ስትል አይ እባክሽን አንቺ ዝም ብለሽ ምሰሪ ከሆነ ስሪ፣ አለበለዚያ እድሜ ልክሽን ወጥ ስትቀቄ ትኖሪያለሽ ብላ አስፈራራቻት። እንደዛም ብላ በስልክ ካወራቻት በኋላ ቀጥታ ወዳለችበትም መጣች። ክችል ላይ ክችል ላይ ቲማቲም እየከተፈች ነበረ። ከዛ መጣችና፣ ምን እያልሽ ነው? ምን እያወራሽ ነው? እባክሽን እኔ ልስራበት፣ ዝም ብለሽ አንቺም ስራሽን ስሪ። እኔ ሌላ መላ አላጣም ብዬሻለሁ። በቃ እንኳንም አወቁ። ድሮ ላያውቁልሽ ያቁልሽ ነው እንዴ? ስለዚህ ዝም ብለሽ ስራሽን ስሪ። ስራሽን ዝም ብለሽ ስሪ። የምትሰሪ ከሆነ እኔ የምልሽን በሙሉ እያንዳንዱ ነገር አድርጊ በቃ ነግሬሻለሁ። አለበለዚያ ከዚያ አሽቀን ጥሪ አውጥቼ እድሜ ልክሽን ወጥሽን እየቀቀልሽ እንድትኖሪ ነው የማረግሽ፣ እያለቻት ስታስፈራራት፣ እርግብም እባክሽን አክስቴ እንደዚህ አትበይ፣ የኔ መዋረድ አሳዝንሽም? ስትላት፣ ምንም አትሆኝም እመኝኝ አልኩሽ በቃ አለቻት። ከዛም ሲከራከሩ ምናሴ መጣ። ምናሴ መጣና እንዴ ሀና አልመጣችም እንዴ? ሰላም ሲል፣ እንዴ ወንድሜ ራበክ? እንዲ ያለችው እርግብ ማለት ነው አይ ችግር የለውም፣ በቃ አሁን አመጣላለሁ። እሺ ስትለው ችግር የለውም እኮ አንቺም ነይና አረፍ በይ ሀንቾ እኮ ስመጣ ትሰራለች እኮ አለ ማለት ነው። ከዛም አይኑ እንዲያፍጡ አያቸውና ወጣ። ምናሴ ለምን ሁለቱም ክችን ላይ አብረው ሲያወሩ ሲከራከሩ ስለሰማ ነው ክችኑን ከፍቶ የገባው። እናም ሲቀጥል የሰላም እናት ወይዘሮ ሜላት ማለት ነው እንዲህ ሀና የት ሄዳ ነው? ምን ሆና ነው? ለምንድን የጠፋችው ብላ ሰላምዬን ስጠይቃት ሰላም ደግሞ በባለፈው አባቴን በጣም አሞታል እያለች ስታውራም ነበረ፣ ስትናገርም ነበረ። ምናልባት አክም ቤትም ወይ ደግሞ ሆስፒታልም ይዛው ሄዳ ይሆናል። በባለፈው ያው ብር ስትበደርም እማዬ አንቺ እኮ ሁሉ ነገር ታውቂያለሽ። ስለዚህ በዛ ምክንያትም ልጠፋ ትችላለች እኮ ያለ ምክንያት ያለ ምክንያት እኮ ሀንቾ አጠፋም፣ ሀንቾ እኮ አትዋሽም እማዬ ደግሞ ብላ ስትነግራት ከዛም በኋላ አሁን ላይ ሰላም፣ የሚገርማችሁ ነገር ለሀና ያላት ፍቅር በጣም ደስ ነው የሚለው። እና እንደዛ ስትላት እሺ ይሁንልሽ አለቻት። ከዛም በኋላ መጣች ሀና ሀና ስትመጣ እንዲህ ቀጠሮን ረሳሽ? እንዲ ምን ሆነሽ ነው? ለምንድን ነው እንደዚህ የቀራሽው? ስትላት አይ አረሳውም፣ ግን እኮ አባዬን አሞት እኮ ሆስፒታል ገብቶ ነበር፣ እና አባዬን ለማሳከም ይዤው ሄጄ ነው ስትል፣ እኔም እኮ ብዬ ነበረ ለማዬ፣ እና ለማዬ እነግርያታለሁ። ስለዚህ ግን ተረጋግተሽ፣ ለማዬን ተነጋግተሽ አናግሪያት ስትል፣ ከዛን ችግር የለውም እሺ ሰላምዬ፣ ችግር የለውም አለቻት ማለት ነው። አቤት እንደው የሀንቾ ትዕግስት በጣም ነው ደስ የሚለው። ማለት እየተረጋጋች ናት፣ ግን ታሳዝነኛለች ስታለቅስ በጣም ነው ምታሳዝነኝ። እና ከዛም በኋላ የሚገርማችው ነገር ከዛ ሰላምዬ ወደ ክችን መታ ስራ እየሰራች ነበረ። ስራ እየሰራች እያለ እርግብ መጣችና እህቴ እንዴት ነሽ ደህና ነሽ ወይ ስትላት፣ ሰላም አይኗ ወደዛ ወደዚህ ያደረገችና እንዲህ ደህና ነሽ፣ እንዲህ እርግብ ሰላም ነሽ ስትላት፣ ከዛ ምን ነው አፈጥሽ ታይኛለሽ አለቻት። አረ ምንም፣ ግን እህቴ ሰላምዬ አንድ ነገር ልጠይቅሽ አለቻት። ጠይቅኝ አለቻት። ሰላም እርግብን ጠይቅኝ አለቻት። ከዛን ከኔና ከሀና ማንን ትመርጫለሽ ስትላት፣ እንዲ ሀናን ነዋ ሀና እኮ በጣም ቆይታለች እኮ ከአንቺ ቀድሚያት እኮ ነው የማቃት ስትል፣ እንዴ፣ ሰላም እኔ እኮ እህትሽ ነኝ፣ ምንም በሆኑ እኮ ደምሽ እኮ እኔ ስጋሽ ነኝ ስትላት፣ ስምኝ አለቻት። መወለድ እኮ ቋንቋ ነው። መወለድ እኮ ቋንቋ ነው። ከአንቺ የበለጠ ግን ሀናን ነው ማቃት፣ ግን ሀና በደም ስሬ ውስጥ ስትዘዋወር ነው የማያት አለች። አይገርምም። ከዛ እንዴ፣ እህቴ፣ እንዴ ሰላም ሰላም እየገና አስበሽዋል። ለአንዲት ተራ ሰራተኛ እንደዚህ ስትሆኝ ለመጀመሪያ ጊዜ ያየውሽ ስትላት፣ አይ እንግዲያውስ እንዳልኩሽ መወለድ ቋንቋ ነው ብዬሻለሁ። ስለዚህ ሃና በደም ስሬ ውስጥ ስትዘዋወር ነው የማየው። እናም መወለድ ቋንቋ ነው። ስለዚህ ሀና ትበልጣለች አለቻት። ከዛም ተደናገጠች እርግብ ስትደናገጥ ምን ሆነሽ ነው? አትደናገጭ እህቴ አለቻት። ይሄ ስራ እኮ ለአንቺ የሚገባሽ ስራ ሳይሆን ሀና ናት መስራት ያለባት ስትላትን በድጋሜ ምን ችግር አለው እኔስ ብሰራ ምንም እኮ ችግር የለውም። አሁን ግን የአንቺ ተራ ነው፣ አንቺ ስሪ ያለቻት። እንዲህ ሀና መታት። ስራው ሄጅና፣ አንቺ ማረፍ በይ። እኔ ማረፍ ማለት አለብኝ አለቻት። እርግብ አይ፣ በፍጹም እሷ ስትመጣ፣ አሁን ደግሞ የአንቺ ተራ ነው፣ አንቺ ስሪ ያለቻት የሚገርም ነገር ማለት ነው። አሁን ላይ እያንዳንዱ ታሪክ የሀና ታሪክ በመዘረፉ የተዘረፈበትም ምክንያት ምን እንደሆነ በምን ምክንያት እንደተዘረፈ ሁሉንም ነገር ለሰላም ነግራታለች። እርግብ ደግሞ እምታውቀው ነገር የለም እያስመሰለች ነው። እርግብ እዛ ቤት የምትኖረው ምክንያቱም ባዮሽ እያስፈራራቻት ነው። ባዮሽ ደግሞ የሜላትን ባህሪ ጠንቅቄ አውቃለሁ እያለች እያንዳንዱን ነገር በእርግብ ቆማ ለመጠቀም ነው የምትፈልገው። እባክሽን ስራ ይልስራበት እያለቻት ስታስጠነቅቃትም ከዛሬ ነገ ተዋረድኩኝ፣ ምን መሆን አለብኝ፣ ምን አባቴ ይሻለኛል እያለች እርግብ በመሃል ተሰቃየች ማለት ነው። ምክንያቱም እውነታው በሚወጣበት ሰዓት እርግብ የምትገባበት ነው የሚጠፋት ማለት ነው እና ያለውን ነገር ሰላም ስትናገራት ከዛ እንዲህ አንዲት ተራ ሰራተኛ ጭራሽ ከኔ ታስበይ ይጫለሽ አለቻት። እንደዚህ ማትበይ አልኩሽ እኮ ከንቺ አስቀድሜ እማቃት ሀናን ነው አለቻት እና ስትናገራትም፣ በስተመጨረሻ እየሰራች እያለ በድጋሚ ባዩሽ መጣች እና ምንም ነገር የሚያሰጋሽ የሚያስፈራሽ ነገር የለም ሁሉን ነገር እኔ ያስተካክለዋለው ስለዚህ በጥንቃቄ የምሰሪው ነገር ስሪ እኔ የምልሽን ነገር አድርጊ አለቻት። አሁንስ ውስጤ ፍርሃትና ሰቀቀንና ስጋት ተሞልቷል። ከመችመች ተዋረድኩኝ እያልኩኝ እኔም ተሰቃየው። በመሃል አክስቴ ግን ምን ብጨክኝ ነው ምን ያህል በእኔ ላይ ብጨክኝ ነው ስትላት፣ አቦደዛ ሂጂ አቦደዛ ሂጂ አለዚያ ይሄ ነገር ይሄ ነገር የሚነቃ ከሆነ የሚታወቅ ከሆነ አሽቅንጥሬ ነው የማወጣሽ እያለቻ ስታስፈራራ እሺ በቃ ክስቴ የቻልኩትን አደርጋለሁ አለቻት። ግን እኮ እርግብ የወይዘሪት ሜላት ልጅ አይደለች። የሚገርማችሁ ነገር ከባዩሽ ጋር ተመሳጥራ እየሰራች ነው። ባዩሽ ደግሞ በእርግብ ቆማ እየሸቀለች ነው፣ በሀሰት በውሸት ማለት ነው። እና እኔን የተረዳሁት እንደዛ ነው። በግልጽ በቃ እየሸቀለች ነው። እውነታውንም አሁንም ብታክ በተለያየ መንገድ እሸውዳለው ነው የባዮሽ ሀሳብ ለምን አሁን ላይ በዲኤን ምርመራ ተረጋግጦ ራሱ ቢገኝ የዲኤን ምርመራውን እንደምንም አድርጋ ለማጥፋት ነው፣ ለመቀየር በቃ የሱ አላማ። ግን አሁን ላይ እጅ ፈንጅ በመያዟን ይደስብሎኛል። ለምን በድጋሜ የሰላምናት አላመነችም። ወይዘሪት ሚላት በጣም ተደናግጣለች። የሚገርማችሁ ነገር እና ደግሞ ይሄ ታሪክ በመዘረፉ ሀና ራሱ በጣም ተደናግጣ ስታለቅስ አባቷ መጡ ሲመጡ ልጄ ምን ሆነች ነው አንቺን ሲከፋሽና አንቺ ስታለቅሺ እኔ ማየት አልፈልግም አሏት ከዛም አባዬ እኔ ምንም አልሆንኩም ብላ ለማሳመን ብትሞክርም ነገር ግን የሀና አባት በጣም ነው ያዘኑት በእሷ ምክንያት ግን ያለውን እውነት አልተናገረችም ከዚያ ለምንድነው ልጄ የማትናገርኝ? ምን ሆነሽ ነው? ማን አስከፋብኝ ልጄን? ስትል አሁንስ ሳባ እየተወኝ ስትለው ምን ሆነሽ ነው ጨንቆኝ ነው አለች። ግን እኮ እሷ የጨነቃት ታሪኳን ስለተዘረፈች፣ ታሪክ ደግሞ ቀላል ነገር አይደለም። ከልጅነታችሁ ጀምሮ ያለው እያንዳንዱ ታሪክ ለወደፊት ያስቀመጣችሁትን ነገር በቀላሉ ስትዘረፉ አስባችሁታል? ምክንያቱም ታሪካችሁን ተዘረፋችሁ ማለት ልክ በቃ እንደ ውሸታም ነው የምትቆጠሩት ማለት ነው። ለምን አንድ ነገር ስትጠየቁ ያላችሁን መረጃ ስታቀርቡ ነው በእውነተኛ ሰው የምትቆጠሩት። ምክንያቱም አሁን ላይ እርግብ ያለውን መረጃ ነው ያቀረበችው። በመረጃው ነው ወይዘሪት ሜላትም የጠፋችው ልጅ ተገኝታለች ሀሴትን አግኝቻለሁ ብላ አሁን ላይ እርግብን እንደ ልጇ እያየች ያለችው፣ ግን አይደለችም። እርግብ ግን በውሸት ነው በውሸት ዓለምና በውሸት ህይወት ነው እዛ እየኖረች ያለችው እናም ወይዘሪት ሜላትም እርግብን አምናን የተቀበለችው እዛ ቤት ያሉት በሙሉ አምነውን የተቀበሉት አሁን ላይ እርግብና ትህታችን ወይስ ሀና ናት በሚለው ግራ ተጋብተዋል። እና ይህንን ለማረጋገጥ ያህል በዲኤን ምርመራ ሲያደርጉ ከተደረገ በኋላ ምን ብታደርግ ጥሩ ነው? ወረቀቱን ከዘረፈች በኋላ ልደብቀው ስትል ዶክተሩ ደግሞ ሀና የወይዘሪት የሜላት ልጅ እንደሆነች ስለሚያቅ ምን አደረገ? ወዲያውንም ባዮሽን ያዛት ማለት ነው። ከዛም በኋላ አስጠነቀቃት። ከአስጠነቀቃት በኋላ ሲቀጥል ደግሞ ሀንቾ በጣም ተደናግጣ እያለቀሰች እያለ ይህና አባት ደግሞ ለምንድ ነው የማንነግሪኝ? ምን ሆንሽ ነው? ለምን ቀፋሽ? ምን ተፈጠረ ቢላትም፣ በቃ እኔ ጭንቅ የሌለበት ቦታ መሄድ እፈልጋለሁ አለች። ከዛ እባክሽን ልጅ ተረጋጊ ብለው እውነት ሲያሳዝኑ አባታቸው ከዛ እባክሽን ተረጋጊ ልጄ ምን ሆንሽብኝ? ሲሏትም ምንም አባዬ ምንም አልሆንኩም በቃ አለች። በቃ አሁን ማረፍ እፈልጋለሁ መተኛ ትፈልጋለሁ አለች። ምክንያቱም ያየችው ነገር በጣም አስደንግጧታል። በቪዲዮ ያየችው ነገር በጣም የሚያስደነግጥ ነገር ነው። በነገራችን ላይ እንዴ አስባሽተዋል እድሜ ልካችሁን ያስቀመጣችሁትን ታሪክ ስትዘረፉ ምን ያህል እንደሚያሳዝናችሁ እና በጣም የደነገጠችው በጣም ራሱ አንሳተች። ለሰላም ራሱ ስትናገር እየተንቀጠቀጠች ነው፣ እችል እየተናገረችው ማለት ነው። ሰላም ራሱ ማመን አቅቷታል። እና ግራን የተጋቡት መላ ቤተሰቡ ግራን የተጋቡት እና አንዲት ሰራተኛ አስባችኋል ቤተሰብ ሆና ስትገኝ እና አንዳንዴ ያጋጥማል፣ ያጋጥማል በነገራችን ላይ ማለት ነው። ከዛንሻ አባዬ ልረፍ አንተንም አላስከፋህም አይክፋክ፣ እኔ ምንም አልሆንኩም አለች። ከዛ ተኛች። ከተኛች በኋላ መሄድ እፈልጋለሁ አለችና፣ የት ነው የምትሄጂው? እዚሁ ቅርብ ነው፣ አባይ መለሳል ብላ በዛው ላጥ ብላ ሄደች። ከዛ በጣም ተናዳም ስለሆነ ስሜታዊም ስለሆነች፣ ከዛ ያህና አባት በጣም ማሰብ ጀመሩ። ልጅየት ገብታ ነው ምን ሆና ነው? ስትወጣ እኮ ነግራኝ ነው የምትወጣው እንደዚህ እኮ አድርገ አታቅም እንደዚህ እኮ ሆነ አታቅም፣ እንደዚህ ሆና አይቻታላቅም እያሉ በጣም በቃ በጣም አዘኑ። በጣም አዝነው ሳሉ ነገር ግን እሱ አይደችው እነ ሰላም ጋ ነው ግን አባቷ አያቁ። ይህም ሁሉ እያደረገች ያለችው ምስዋት እየከፈለች ያለችው አንደኛ ሀንቾ አባቷን ለማሳከም ነው፣ አባትየው ስለሚታመሙባት ማለት ነው። የተወሰነ ብርም ተበድራለች ያን ሰውን ብር ደግሞ ከድርጅቱን ቢሆን ወስጄ አባትሽ እንዲታከሙ አደርጋል ብላለች። ምክንያቱም ሀንቾ በጣም ጥሩ ናት። ምናሴ፣ እንዲሁም ሰላም፣ መላ ቤተሰብ በጣም ነው የሚወዷት። በጣም በቃ በጣም ትልቅ ቦታ ነው የሚሰጧት። ከዛም በኋላ ሰላም የት ጠፍተሽ ነው ሀንቾ ምን ሆነሽ ነው ስትላት፣ አይ ምንም አባዬን ሆስፒታል አስገብቸው ነበረ፣ በባለፈው ብር ለማሳከም ስትልም እሺ እንደዛ ከሆነ ጥሩ ነው አለቻት። ከዛ ስትመለስ አባቷ ያው መጀመሪያም ያማቸው የለ በጣም ታማው ነበረ። በጣም ደነገጠች። ከዛ በጣም ደንግጣ ከዛም የተነሳ እሷ ከቤት መውጣቷን ያውቃሉ፣ ግን ልጄ ምን ገጠማት ብለው ደንግጠው ከቤት በወጡበት ሰዓት አደጋ ገጠማቸው ማለት ነው። ከባድ አደጋ ገጠማቸው። የማንን የሃናን አባት ማለት ነው። እሷን ፍለጋ ነው የወጡት። እሷ ግን ተመልሳ ወደ አባቷ እየመጣች ነው። ከዛ ተመልሳ ስትመጣ ከባድ አደጋ ገጥሟቸዋል። ከዛ ደነገጠች። መጀመሪያም ሆስፒታል ለማስገባት የተወሰነ ብር አግኝታ ነበረ። ወዲያውኑም ሆስፒታል አስገባቻቸው። ሆስፒታል የሃና አባት ገብተው ሕክምና እየተከታተሉ እያለን በድጋሚም ተመልሳ ወደዛ ሄደች ማለት ነው። ወደነ ሰላም ቤት ሄዳ ሳለች የሰላም እናት ደግሞ ሀና የት ሄዳ ነው አላየዋትም ስትልም፣ እማዬ አባቷ ጋር ሄዳ ነው። አባቷ እኮ ከባድ አደጋ ገጥሟቸው በሀና ምክንያቱ ሆስፒታል ገብተዋል ብላ ሰላም ለእናቷ ተናገረች። ለወይዘሪት ሜላት ማለት ነው። ወይን የምንሆነ ነው? መጀመሪያም እኮ እያመማቸው ነበረ። ለእነሱ ስትል ነበር በባለፈው የተወሰነ ብር የተበደረችው። የተወሰነውን እኔ ሞላለው ብዬ ነበር አለች የሰላም እናት። ከዛን እንደዛ ነው እማዬ አለቻት። ከዛም በኋላ እርግብ ደግሞ ለባዮች ስልክ ደውላ አክስቲ አንቺ ምን የምታቂው ነገር የለም ስትላት፣ እንዴት ነው እኔ የማላቀው አንቺ ኮ ከኔ የበለጠ የምታቂው ነገር የለም አለቻት። አይ አክስቲ የሆነ ነገር ሳልነግርሽ ስትላት፣ ምንድን ነው አለቻት። እንዲ እቤት ውስጥ እኮ ለሐና በጣም ትልቅ ቦታ ነው የሚሰጧት። ለሐና በጣም ትልቅ ክብር ነው የሚሰጧት። ልነግርሽ አልችልም እኔን በዚህ በጥፍር ቆሻሻ የሚቆጥረኝ የለም አለቻት። ከዛን አይ አያሳስብሽ፣ ምንም አያሳስብሽ አራክስቴ። አሁንስ ግራ ገባኝ፣ ምን ማድረግ አለብኝ፣ ምን መሆን አለብኝ፣ አሁንስ ከመች መች ተዋረድኩ እያልኩኝ በሰቀቀን አለኩኝ አለቻት ማለት ነው። አይ ምንም አትሆኝም፣ አይዞሽ፣ ምንም አትሆኝም አለቻት። ያው ለሀና በጣም ትልቅ ቦታና ትልቅ ክብር እንደሚሰጧት ጠንቅቃ ታውቃለች እርግብ ማለት ነው። እና እንዳልኳችሁ በጣም በነገራችን ላይ በጣም በጣም ትልቅ ቦታ ነው የሚሰጡት ለማን ለሀንችው? በጣም በጣም ትልቅ ቦታ ነው የሚሰጧት። ምናሴም ቢሆን ሰላምም ብትሆን የሰላም እናትም በጣም ትልቅ ቦታ ነው የሚሰጧት። ግን በስተመጨረሻ የእናንተ ወይዘሪት ሜላት ምንድን ነው ያለችው? ሰላም ሀና ኮታችን እናት ያለውን ታሪክ በሙሉ ተናግራለች። እርግብ የሰረቀችው ታሪክ የኔ ታሪክ ነው ብላለች። እማዬ ስትላትም አይ ይሄንማ አላምነው አልችልም፣ እኔ በጣም ስለተንከባከብኳትና ትልቅ ቦታ ስለምሰጣት ምናልባት እንደናቷ ቆጥራኝ ይሆናል አለች። ከዛም ሰላም አይ ይሄንማ አታደርገውም ሀና፣ እንደዚህ አይነት ሰውም አይደለችም አለች ከዛም በኋላ ምናልባት ብር ስለሚያስፈልጋት ብር ፈልጋ ይሆናል እንጂ በፍጹም እኔ ለሷ እናቷ ልሆን አልችልም፣ ስትልም እሱንማ በዲኤን ምርመራ እናረጋግጠዋለን እማ እያለቻት፣ ግን እውነትሽ ነው ሰላም እያለቻት፣ አዎ ብቻ በእርግብም እርግጠኛም አይደለሁም፣ በሀናም ሙሉ በሙሉ እርግጠኛ ባልሆንም ሀና ግን የምትዋሽ ሴት አይነት አይደለችም እማ እያለቻት ከዛም በኋላ አይ እኔ ስለምንከባከባት ትልቅ ቦታ ስለምሰጣት ይሆናል። ልጂ፣ እባክሽን ሰላምዬ፣ ሲጀመር እኮ በጣም ለምን እናንተንም ስለምትወዳችሁ በጣም ጎበዝም ስለሆነች በጣም እኔም እወዳታለሁኝ። እናም ሲቀጥል እናንተም ስለምትንከባከቧት እኔም እንድትከፋብኝ ስለማልፈልግ ልክ እንደ እናንተ እኮ ነው የማየውና ልጅ አይደለች እንዴ ስትል አይ እኔ እኮ እየተናገርኩት ያለው ነገር እኮ ማያልገባሽም አለቻት። ማለቻት ማለት ነው። ምንድን ነው እሱ ያልተረዳውት። ሰላም እያለቻት እውነታው ይሄ ነው አለቻት። ምንድን ነው እሱ እርግብ ጋር ያለው ታሪክ እኮ የሀና ነው። ምን አሁን እንደዛ ነው። በፍጹም ይሄን ላምነ አልችልም። ነገር ግን ሀናን ከእናንተ ላይቻት አላቅ። ሰራተኛ ብትሆንም እንደ ልጄ ነው ማየት ግን አሁን ላይ ስለተንከባከብኳት ጭንቅላቴ ላይ ወጣች። ምናልባት ብርም ስላስፈለጋትም ይሄንን ድርጊት ልታደርገው ትችላለች ስትል አይ እማዬ፣ በእንደዛ እንኳን አታስቢያት ሀንቾ እንደዚህ አይነት ሰው አይደለችም አለች ሰላም ማለት ነው። ሰላም ደግሞ አሁን ላይ የሚገርማችሁ ነገር ለሀና ያላት ፍቅር፣ ለሀና ያላት ቦታ እየተለየ ነው። ምናሴም ቢሆን ማለት ነው በቃ ሀና ቷሽም ሀና እንዲያታደርገ ነው የሚሉት። ግን እውነታው እኮ ሀና አሁን ላይ ዞራ ዞራ የወይዘሪት የሜላት ልጅ መሆኗ ነው። በጣም ነው ደስ የሚለው እንደው ባደረገው እኔም ተመኘው ማለት ነው። ለምን ሀና በቃ የሆነ ታሳዝነኛለች። በቃ ሁሌ እንደተጨነቀች በጣም ብዙ መከራ ብዙ ሰቃይን አይታለች። አንዳንዴ እኮ ፈጣሪ እውነት ይሄ ድራማ ይሁን እንጂ አንዳንዴ ፈጣሪ የሰው ልጅ እቀይራለሁ ካለ ምን ይሳነዋል? እዚህ ጋ ድራማ መሆኑን እኛ ብንመለከተውም ከዚህ ድራማ ግን ምን እንደተማራችሁ አስተውሉ። ውድና የተከበራችሁ እስኪ ከዚህ ድራማ ምን ተማራችሁ? አስተያየታችሁን በኮሜንት አስቀምጡ። የምር እኔ ብዙ ነገር ተምሬበታለሁ። ምክንያቱም ብዙ መከራን ብዙ ውጣ ውረድን ብታሳልፈም አሁን ግን እውነታው በግልጽ ሲሆን ልጃቸው ሆና በመገኘቷ በጣም ደስ ብሎኛል። ምክንያቱም ከዚህ በፊት ብዙ መከራን ብታስተናግድም ብዙ ውጣ ውረድን ብታልፍም ከአሁን በኋላ ጥሩ ሕይወት እንደምትኖር አባቷም ጥሩ ሕይወት እንደሚኖሩ ተስፋ አደርጋለሁ። እና አንዳንዴ መከራ ሲበዛባችሁ ለመልካም እንደሆነ ቆጠሩ፣ እንዲሁም ካህና ተማሩ ማለት ነው። በጣም አሪፍና ምርጥ ድራማ እንዲሁም ልብ አንጠልጣይ ድራማ ነው። ስለዚህ እንደተለመደ አስቴታችሁን በኮሜንታ አስቀምጡ። ብዙዎቻችሁ እንደው በሆነላት በተሳካላት እንዲሁም እውነት ባደረገው እያላችሁ በኮሜንት ስትናገሩ ነበረ። አሁንም እውነት መሆኑ አይቀርም። ምክንያቱም ሀንቾ በጣም ተሰቃይታለች። በጣም ስትቸገር ነበረ። በጣም ብዙን ሰትን ከፍላለች። አሁን ላይ ዞሮ ዞሮ መሳካቱ እንደማይቀር ተስፋ አድርጋለው እና ወይዘሪት ባዩሽ ደግሞ መዋረዷ አይቀርም። መቼም የውሸት ስራ ዞሮ ዞሮ ለተወሰነ ጊዜ ብትጠቀምበትም መዋረዷ እንደማይቀር ነው ተስፋ ውድና የተከበራችሁ ስለምታበረታቱኝ ላይክ ሼር ሰብስክራይብ ስለምታደርጉኝ በጣም እጅግ አድርጌ ከልቤ አመሰግናለሁ። ለዛሬ ይዤ የመጣሁት ቪዲዮ ይሄንን ይመስላል። እንደተለመደ አስቴታችሁን በኮሜንት አስቀምጡ። እውነታው ይህንን ይመስላል። ባዩሽ እርግብን ብታስፈራራትም እውነት ተደብቆ አይቀርም። ለዛሬ የመጣት የመጣሁት ቪዲዮን ይመስላል። ወዳችኋለሁ። ባይ ባይ።